ምን አይነት ስሜት ነው ምን አይነት ሳምንት ነው በአንፊልድ በጠላቶቻችን ሜዳ ከአስር ዓመታት በኋላ ለመጀመሪያ ጊዜ የማሸነፍ ስሜት አጣጣምን ይላል አንድ የዩናይትድ የልብ ደጋፊ። የመጨረሻው ፊሽካ ሲነፋ የነበረው እፎይታ፣ የደጋፊዎቹ ደስታ፣ የተጫዋቾቹ እምነት፣ ይሄ ቃላት የሚገልጸው አይደለም። ሩበን አሞሪም በዩናይትድ ታሪክ ውስጥ የመጀመሪያውን ትልቅ አሻራ ያስቀመጡበት ምሽት ነበር። ተጫዋቾቹ ለእሱ ያላቸውን እምነት፣ እሱም በታክቲኩ ላይ ያለውን ድፍረት ያየንበት ምሽት ግን የእንግሊዝ ፕሪሚየር ሊግ እረፍት የለውም። ትንፋሽ ለመሰብሰብ ጊዜ አይሰጥም። ያንን የአንፊልድ ድል ወስደን ኦል ትራፎርድ ላይ ማጠናከር አለብን። ቀጣዩ ተጋጣሚያችን ማን ነው? ይላል አሁንም ይህ የልብ ደጋፊ ብራይተን ኤንድ ሆቫል ቢዮን። አዎ ብራይተን፣ እዚህ ጋ ነው ነገሩ ሁሉ የሚከብደው። እውነቱን እንነጋገር ከተባለ ብራይተን ላለፉት ጥቂት አመታት የዩናይትድ ቦጊ ቲም ሆነዋል። ሆሌ የሚያስቸግሩ፣ ሁሌ ነጥብ የሚቀሙ፣ በኦልትራፎርድም ሳይቀር መጥተው የሚያሸንፉ ቡድን ናቸው። ይህ ጨዋታ ቀላል አይሆንም፣ በፍጹም። ስለዚህ ዛሬ የምንወያየው ስለዚህ ወሳኝ ጨዋታ ነው። ይሄ ጨዋታ ከአንፊልዱ ድል የበለጠ ትልቅ ፈተና ሊሆን ይችላል ሩበን አሞሪም ሊቨርፑልን ያሸነፈበትን ድንቅ ታክቲክ ይቀጥል ይሆን ወይስ ኦልትራፎርድ ላይ ስለሆነ የተለየ ነገር ይሞክራል በአሰላለፍ ላይ ምን አይነት ለውጦች ይኖራሉ እና ከሁሉም በላይ ይህንን መጥፎ የብራይተን ግዳይ ሰብሮ ሶስት ተከታታይ ድሎችን ማስመዝገብ ይቻላልን እስኪ ሁሉንም ነገር አንድ በአንድ እንለፍ የአንፊልዱ ድል ምስጢር የሁለተኛ ኳስ ታክቲክ። ወደ ብራይተን ከመሄዳችን በፊት ሊቨርፑል ላይ በትክክል ምን እንደተፈጠረ በደንብ መመርመር አለብን፣ ምክንያቱም ያ ታክቲክ ለዚህኛው ጨዋታ ወሳኝ ነው። አሞሪም ትልቅ ድፍረት የተሞላበት ውሳኔ ወሰነ። ቤንጃሚን ሼሽኮ በተጠባባቂ ወንበር አስቀመጠ። ሁሉም ሰው ሼሽኮን በቋሚነት ሲጠብቅ፣ አሞሪም ማቲያስ ኩኛን በሐሰተኛ ቁጥር ዘጠኝ ሚና አሰለፈው። የጨዋታው እቅድ ግልጽ ነበር፤ ፕሬስ አለማድረግ። ዩናይትድ ሊቨርፑልን ከግብ ጠባቂያቸው ጀምሮ አልተጫነም። ይልቁንስ ወደ ኋላ ፈግፍጎ ሜዳውን በማጥበብ ሊቨርፑል ኳስ እንዲገፋ አደረገው። የግብ ጠባቂው ሚና፦ ግብ ጠባቂው ሴኔላሜንስ ኳሶችን አጭር አድርጎ ከመጀመር ይልቅ በረጃጅሙ ወደ አንድ ቦታ ወይም ታርጌትድ ዞን ይመታ ነበር። የኩኛ ሚና ኩኛ እንደ ቁጥር ዘጠኝ አልነበረም የሚጫወተው ይልቁንስ፣ ወደ ኋላ ዲፕ እየመጣ የሊቨርፑልን ተከላካዮች እንደ ቫን ዳይክ ያሉትን ከቦታቸው እያወጣ ለመሀል ሜዳ ተጫዋቾች ብሩኖና ማውንት ክፍተት ይፈጥር ነበር። የሁለተኛው ኳስ ዘ ሴከንድ ቦል፣ የጨዋታው ዋና እቅድ ይሄ ነበር። ላሜንስ ኳሱን ሲመታ የሊቨርፑል ተከላካዮች ኳሱን በአየር ላይ ቢያሸንፉም የመጀመሪያውን ኳስ ኩኛ፣ ምቤሞ እና ማውንት በአካባቢው በመሰብሰብ የሚወድቀውን ኳስ ሁለተኛውን ኳስ በፍጥነት በመንጠቅ ወደ ማጥቃት መሸጋገር ነበር። ይህ ቅድ 100% ሰርቷል። የሊቨርፑልን ጠንካራ ፕሬሲንግ ሙሉ በሙሉ ከጨዋታ ውጪ አድርጎታል። አሞሪም ቆንጆ እግር ኳስ ከመጫወት ይልቅ የሚያሸንፍ እግር ኳስ መርጦ 3 ነጥብ ይዞ ወጥቷል። የብራይተን ስጋት ቦጊቲም የሆኑበት ምክንያት እሺ፣ ያ የአንፊልድ እቅድ ነበር። አሁን ደግሞ ወደ ብራይተን እንምጣ። ብራይተንን በቀላሉ መገመት ትልቅ ስህተት ነው። ቡድኑ በጣም ጥሩ አቋም ላይ ነው። ካለፉት ስምንት ጨዋታዎች የተሸነፉት አንድ ጊዜ ብቻ ነው። በነዚህ ጨዋታዎች ማንቸስተር ሲቲን አሸንፈዋል። ከቶተናም ና ኒውካስል ጋር ነጥብ ተጋርተዋል። በስታንፎርድ ብሪጅ ቼልሲን በመጨረሻ ደቂቃ ጎል ማሸነፋቸው የቡድኑን በራስ መተማመን ጣራ ላይ አድርሶታል። ለምን? ብራይተን ለዩናይትድ ቦጊ ቲም የሆነው ምክንያቱም፣ እነሱ ኦል ትራፎርድ መጥተው አይፈሩም። ኳስ መስርተው ይጫወታሉ። እና ከሁሉም በላይ በሊጉ ውስጥ ካሉ ምርጥ ፕሬስ ከሚያደርጉ ቡድኖች አንዱ ናቸው። የአዲሱ አሰልጣኛቸው ፋቢያን ሆርዚለር ታክቲካዊ ብስለት ቡድኑን በጣም አደገኛ አድርጎ ጆርጂኒዮ ሩተር ከኒውካስል ጋር በነበረው ጨዋታ ትልቅ አደሸክሞ የመሮጥ አቅሙ ድሪብሊንጉና ፍጥነቱ ለማንኛውም የመከላከል መስመር ፈተና ነው። ካርሎስ ባሌባ በልቭ በሚል ቅጽል ስም የሚታወቀው ይህ ወጣት አማካኝ የሜዳው ሞተር ነው። ባለፈው ሳምንት በብራይተን ማሊያ ምርጥ ብቃቱን አሳይቷል። ኳስ በመቁረጥ በማከፋፈልና ጫና በመፍጠር ትልቅ ስራ ይሰራል። ከካሴሚሮ ጋር የሚያደርገው ፍልሚያ የጨዋታውን እጣ ፈንታ ሊወስን ይችላል። ዳኒ ዌልቤክ ዳኒ ዳኒ ዳኒ በቀድሞ ክለቡ ላይ ሁሌም ጎል የማግባት መጥፎ ልምድ አለው። ፍጥነቱና ልምዱ አሁንም አደገኛ ነው። እነዚህ ተጫዋቾች ብቻ አይደሉም። ብራይተን እንደ ቡድን ነው የሚጫወተው። ፕሬሲንጋቸው በጣም የተጠና ነው። ትራፕ ወይም ወጥመድ ይሰራሉ። ኳስ ከኋላ ለመመስረት ስትሞክር በአንድ በኩል ሜዳውን ዘግተው ወደ አንድ አቅጣጫ እንድትሄድ ያስገድዱህና እዛው ያፍኑሃል። የአሞሪም ታክቲካዊ ውሳኔ፣ ታሪክ ይደገም እንግዲህ። ሩበን አሞሪም ትልቅ ውሳኔ ላይ ነው። እቅድ አንድ የሊቨርፑል እቅድ ኳሱን በረጃጅሙ በመምታት የብራይተንን ፕሬስ ባይፓስ ማድረግ። እቅድ ሁለት፣ የኦልድ ትራፎርድ እቅድ፣ ቆንጆ ኳስ ለመጫወት መሞከር፣ ከኋላ ኳስ መስርቶ መውጣት። ትንታኔዎች እንደሚያሳዩት አሞሪም እቅድ ሁለትን ከመረጠ ይሄ ራስን የማጥፋት ያህል ሊሆን ይችላል። ዩናይትድ ከዚህ ቀደም ብራይተንን ፕሬስ ለማድረግ ሞክሮም ሆነ ከፕሬሲንጋቸው ለማምለጥ ሞክሮ አልተሳካለትም። ኳስ ከኋላ መስርቶ መጫወት ማለት በትክክል ብራይተን የሚፈልገውን ነገር መስጠት ማለት ነው። ስለዚህ ብልህነቱ ያለው ውሳኔ የአንፊልዱን እቅድ መድገም ነው። አዎ የኦልድ ትራፎርድ ደጋፊዎች የረጅም ኳስ እግር ኳስን በረጅም ጊዜ ላይቀበሉት ይችላሉ። ነገር ግን አሁን ቡድኑ በራስ መተማመኑን በሚገነባበትና ብራይተን በሚባል አስቸጋሪ ተጋጣሚ ላይ ካዊ ብልጠት ከጨዋታ ውበት ሊቀድም ይችላል። አሞሪም የብራይተንን ትልቁን ጥንካሬ ፕሬሲንግ ሙሉ በሙሉ ከጨዋታ ውጪ ማድረግ አለበት። ለውጦቹና ምክንያታቸው። ታዲያ አሞሪም የአንፊልዱን እቅድ ከደገመ አሰላለፉ ተመሳሳይ ይሆናል ማለት ነው? አይመስለኝም። እቅዱ ይመሳሰላል፣ ነገር ግን ተዋንያኖቹ ተጫዋቾቹ ሊቀየሩ ይችላሉ። ግብ ጠባቂ ሴኔ ላሜንስ፣ የረጃጅም ኳስ ታክቲክ የሚቀጥል ከሆነ ኳስ የመምታት ችሎታው ወሳኝ ስለሆነ ይቀጥላል። ተከላካይ መስመር ባክ ስሪ፣ እዚህ ጋ ነው ትልቁ ለውጥ የሚጠበቀው። ምንም እንኳን ሀሪ ማጉዌር በአንፊልድ የማሸነፊያ ጎል ቢያገባ፣ በዚህ ጨዋታ ፍጥነት ያስፈልጋል። ማቲያስ ዴሊት ወደ መሀል ተከላካይነት ይመለሳል። ሌኒ ዮሮ ወደ ቀኝ መስመር ተከላካይነት ዋይድ ሴንተር ባክ ይመጣል። ሉክ ሾው በግራ መስመር ተከላካይነት ቦታውን ይይዛል። ምክንያቱ የብራይተንን ፈጣን አጥቂዎች፣ በተለይ ጆርጂኒዮ ሩተርን ለመቋቋም የዮሮ ፍጥነትና ሞቢሊቲ በጣም አስፈላጊ ነው። ይሄ ታክቲካዊ ለውጥ ሩተርን ለማቆም የተደረገ ቀጥተኛ ምላሽ ነው። አማካኝ ሚድፊልድ ፔር እዚህ ላይ ለውጥ አይጠበቅም። ካሴሚሮ እና ብሩኖ ፈርናንዴስ የቡድኑን የመሀል ሜዳ የማሽከርከር ኃላፊነት ይወስዳሉ። ዊንግ ባክስ ዳሎት እና ዶርጉ ይቀጥላሉ። የአጥቂ መስመር ዘ ፍሮንት ስሪ እዚህ ጋ ነው ትልቁ ታክቲካዊ ማሻሻያ የሚጠበቀው። ሜሰማውንት ወደ ተጠባባቂ ወንበር ሊመለስ ይችላል። ቤንጃሚን ሼሽኮ ወደ መጀመሪያው 11 በመመለስ እንደዋና ቁጥር 9 ታርጌት ማን ያገለግላል ማስያስ ኩኛ ከፍተኛ 9 ቁጥር ሚና ወጥቶ ወደ ግራ መስመር አጥቂ ሌፍት ዊንገር በመምጣት ከሼሽኮ ጀርባ ይጫወታል። ብራያን ሙቤሞ በቀይ መስመር ላይ ቦታው የተረጋገጠ ነው። ይህ አሰላለፍ ለምን የተሻለ ነው? ምክንያቱም አሁንም የሁለተኛ ኳስ ታክቲክን ያጠናክራል። አሁን ግን ረጅሙ ኳስ የሚመታው ወደ ኩኛ ሳይሆን ወደ ሼሽኮ ይሆናል። ሼሽኮ የብራይተን ተከላካዮችን ዳንክና ቫን ሄክን በአየር ላይ ይፋለማል። እሱ ኳሱን በአየር ላይ ሲረብሽ ኩኛና ደሞ ሁለቱም ፈጣኖችና ቴክኒክ ያላቸው ከጎኑ በመሆን የሚወድቁ ኳሶችን በመሰብሰብ በቀጥታ ወደ ግብ ይሄዳሉ። ይሄ ከሊቨርፑሉ እቅድ የበለጠ የተጠናከረና ዓላማ ያለው ያደርገዋል። ግምታዊ 11 343፣ ግብ ጠባቂ ላሜንስ፣ ተከላካዮች ሾው፣ ዴሊትና ዮሮ፣ አማካይ ዊንግባክስ ዳሎትና ዶርጉ፣ ካሴሚሮ ብሩኖ፣ አጥቂዎች ኩኛ ሼሽኮና ሙቤሞ ዩናይትድ የብራይተንን ጠንካራ ፕሬስ ለማምለጥ የተዘጋጀ ይመስላል። በአንፊልዱ ድል የተገኘው መነሳሳት ሞመንተም እና የአሞሪም ታክቲካዊ ዝግጅት በኦልትራፎርድ የሚቀጥል ከሆነ ዩናይትድ ይህንን የቦጊ ቲም ግዳጅ የሚሰብርበት ቀን አሁን ነው። አዎ ብራይተን ጎል ሊያገባ ይችላል፣ ሁሌም እንደሚያደርጉት ያስቸግራሉ። ግን ዩናይትድ በአዲሱ አሰላለፍና በተሻሻለው ታክቲክ፣ በተለይ በሼሽኮ ኩኛና ሙቤሞ አማካኝነት በሚፈጠረው አደጋ ጨዋታውን በበላይነት አጠናቆ ሶስት ነጥብ የማግኘት እድሉ ከፍ ያለ ነው። የሚጠበቀው ውጤት ሶስት ለአንድ በማንቸስተር ዩናይትድ አሸናፊነት። እናንተስ ምን ትላላችሁ? አሞሪም ታክቲኩን መቀየር አለበት? ማጓየር በቋሚነት መቀጠል ነበረበት? የእናንተን ግምትና ትንታኔ ከታች በኮሜንት መስጫው ላይ አስቀምጡልን። ስለተከታተላችሁን ከልብ እናመሰግናለን። ሰናይ ጊዜ።